ብዙ ነገር ተፖስቶ አይቻለውም። መስጠት ለምፈልገው ደግሞ የመጨረሻ መልዕክቴ ነው። ከዚህ በኋላ አላወራም በዚህ ጉዳይም። መስጠት ለፈለግኩት ሰው ሰጣለሁ። ትናንትና አሁን ለዜድ ሰጠች ተብሎ ላይቭ ላይ ስሰደብ ነበር። ለዜድ አይደለም ማለት ነው። ከመቃብር ውስጥ ለሞተው ለተቀበሩት ሁሉ እያወጣው መስጠት ካለብኝ እሰጣለሁ፣ መብቴ ነው። የሰጡኝ እንኳን ሰዎች እዚህ ቲክቶክ ላይ እንኳን አንድ ቀን ጠይቆ እኛ ያውቁ መስጠት ላለብኝ ሰው እሰጣለሁ። ለፈለግኩት ሰው ለፈለግኩት ሰው ስፈልግ ለአማራው ለፈለግኩት እሰጣለሁ። የሰጠኝ መጥቶ የጠየቀኝ ደግሞ አማራ። እዚህ ጊፍት እኮ የሚሰጡኝ እኮ የአማራ ልጆች አሉ። አሁን እናንተ ሁሌ ሼር አድርጊለት፣ ሼር አድርጊለት የምትሉት እኮ አማራ አይደለም። ያው እኔ እዚህ መሀል እንዲገባ ስላልፈለግኩ ነው። ሁሌ እናንተ ብዙ በትልቁ ጊፍት የሚሰጠኝን ሰው ታውቃላችሁ፣ አማራ አይደለም። ላይክ ደግሞ ማንም ሰው ተገዶ አይደለም የሚሰጠው፣ በፍላጎት ነው። አንድ ሁለተኛ ነገር ደግሞ ይሄ መጨረሻ ነው ምነግራችሁ። ምን ብለው ነው የተናገሩት? እያስታወስኩ ነው የሚሄድበት ያኔ፣ ሰው በሌለበት ሰዓት፣ ሰው በሌለበት ሰዓት ማንም ውይንጡ ንጥ እያለ ጌሙን በሚዘልበት በሚጫወትበት ሰዓት ማንም ቤቱን ከፍቶ እርዳታ እያሰባሰበ ገንዘብ በሚሸቅልበት ሰዓት ያቺ ቤት ታለበርኩ ማለት ሰው በሌለ ሰዓት በፈለጋችሁት መንገድ ቢሆን። አይ አቅሜን፣ ፖለቲከኛ አይደለውም፣ ፖለቲካ አላቅም፣ ግን ሰው ሞቷል፣ ሰው ተገሏል ብዬ እዚህ ሀገር በአቅማቸው ሰልፍ ሲወጡ ሰልፍ ወጥቻለሁ፣ የሻማ ፕሮግራም አለን ሲሉ ሄጃለሁ። አድርግ ሁሉም ድምፅ ምንድን ነው? ድምፅ መሆን አለብን ብለው አበረታች አነሻሽ አድርጊያለሁ። እርዳታ ሁሉን አድርጊያለሁ። አቅሜ በሚችለው እድሜ በሚችለው ገፍታችሁ ገፍታችሁ ገፍታችሁ ገፍታችሁ ገፍታችሁ፣ ስም ሰጣችሁ፣ ብሄር ነጥቃችሁ፣ ተሳድባችሁ ተሳድባችሁ። ኦኬ እነሱ ይታገሉ። እኔ አማራን አልሰድብም አላንቋሽም። ጀግኖች በህይወቴም ተሳድቤ አላውቅም። የራሴን ኑሮ ግን እኖራለሁ። እርዳታ ለአማራ ሰው ተጎድቷል በተባለ ሰዓት እረዳለሁ። ከዛ በተረፈ ግን እኔ ለትግላቸው እንቅፋት እየሆንኩ ከሆነ የራሴን ህይወት እኖራለሁ ብዬ ትቻችሁ ለቅቅ ያላችኋል። ከለቀቅኩ በኋላ ደግሞ ምን አድርጊ ነው የምትሉኝ? በቃ ኩ አልተመቸዋችሁ ማለት አማራ አይደለችም ምናምን ህዝቡን አባላች፣ የአማራ ትግል ውስጥ ገባች፣ ወጣው። ኩ ሰው ደግሞ ከወጣ በኋላ ደግሞ በራሴ ማልንቀሳቀስ፣ አሁን ደግሞ በራሴ ደግሞ ሰው ሰውን ሰብስባ ያዘኝ ሰውን እንዲያረገች ለንትና ጊፍት ሰጠች አማራን አባል እንደ አይ ለእናንተ ስልሙትላችሁ ለእናንተ ስል ቲክቶኩን ዘግቼ ሉጣ፣ የማይሆን ነገር ነው ወይ? አማራ ትግል ውስጥ ልግባና፣ አዎ አማራንሽ በደንብ ታገይልን ብለህ ቀጥል፣ ወይም ደግሞ በዚህ በኩል አንፈልግም፣ የራስሽን ህይወት ኑሪ። ሁለቱን አማራጭ አላችሁ። ከሁለቱንም ግን ጠልታችሁ አይሆንም። ጋይስ፣ እንዴት ይሆናል? እስኪ ሌላ ብሄር እስኪ ቁጭ ብላችሁ አስቡት እንዴ። በቃ እኔ ቁ ቁጭ ብዬ እኳ ያቸዋለሁ ናየው ናየው የለችም እኮን ኩ ብቅድም ናየው ብላችሁ ተጽፎ ስንሰባት አልገባችም ላይፍ ላይ ያለች እስኪ ቆይልያት። ከስጢፎ ጋናት እስጢፎ ከማንጋ ነው ጋይስ እስጢፎ ከማንጋ ነው። የሆነ ሰው አለ እስጢፎ ጋ ግን ማን እንደሆነ አላቅም። እስጢፎ ከማንጋ ነው ናሁም አለ። ቆይ ቆይ ቆይ አሁን መግባት ሆኖ ናየው አለች ጋይስ። ከማንጋ ናት? ከማንጋ ከማንጋ ናየዋለች ማሮቼ፣ የኔ ፍቅር ቆይ እስኪ ላስገባ። እሺ ናየዋለች እንዴ? እኔ እኮ ናየው ናየው ምላችሁ እኮ ስትጽፉ። ኦኬ ኦኬ ኦኬ ኦኬ። ለያትኝ እስኪ ናየው። የትኛው አካውንት ነው ታዲያ ፎሎ የተደራረግነው? እናሱ አዋለች አለች። ክፈቺ በሏት። ማሮቼ ክፈቺ በሏት። ቆይ እስኪ ኢንቪቴሽኑን ኦን ላርገው ኦኬ ክፈቺ በሏት። አየዋት አየዋት ክፈቺ በሏት። ነይ ቤታ ጌም ልቀጥቅጥሽ እያለችሽ ነው በሏት። ሂዱ ሂዱ ከዛ በደንብ ታፍታፍ ታደርጉላት አላችሁ። ሺ ማሮቼ ዌልካም ዌልካም እያላችሁ በደንብ ታፍታፍ ታደርጉላት አላችሁ፣ ምናምን ፍቅራችሁን ትገልጹላት አላችሁ። ኖ ሂዱና ቤታ ልቀጥቅጥሽ ነይ ጌም ነይ ጊቢ ብላሻለች በሏት። በማርያም ቆይለያት ክፍት እኮ አይደለምን አባቴ ላርግ ማሮቼ ዝግ ነው። ኢንቪቴሽኗን ኦን አድርጊው በሏት። ኢንቴሽኗን ኦን አድርጊው በሏት። ኛ አንዴ ኢንቴሽንሽን ኦን አድርጊው በሏት። ራፈም ሱኝን የጌታ ባት ፈምስ ይሻላል ወይ ወንድሜ፣ ማርያምን ጠላት ነው የምታበዛው። ከባህሪ ነው የምትወጣው። ምንም አይጠቅምህም። አምላክ አይራቅ። ከአምላክ አይተው እንጂ ለውጥ የለውም። ፈመስክ አልፈመስክ ፍምስና ገንዘብ አይሆንም። ጋይስ ናየን ጥሯዋት። ጋይስ ናየን ጥሯዋት። ታብታብ አድርጉሽ። እኔ ናየ ናየ ብላችሁ ጽፋላችሁ፣ ግን የምትጽፉበትን እኔ ምላችሁ። እስጢፎ ከማን ጋ ነው? እስጢፎ ከማን ጋ ነው? ጋይስ እስጢፎ ከማን ጋ ነው? ወይኔ ጌታ ወይ፣ ዝግ እኮ ነው እንትኗ። ክፈችዋ እንዴ በሏትኝ ቤት አስራ አምስት ሺህ አስገቢ፣ ምን አባት ያደርጌን? ጌታ ናሁም ላከ። ቆይ ቆይ ናሁም ላከ አይተሻል? እኔማ ማ ልሄድብስን ምን እንዳሉኝ ታውቃለህ? አድርጎሻል፣ አድርጎሻል አሉኝ። ፎቶን አምጡልኝ፣ እንዳው የት ፎቶን አምጡ። የድሮውን ፎቶ አምጡልኝ ቢል፣ በቃሪ በቃሪ የምገኝ ሰው የድሮውን ፎቶ አምጡልኝ። ምን ልታረጊ በድሮው? ነው ያው መጣች፣ ላስገባት ነው። አስገቢያት እንጂ ለምን አታስገቢያት? አዩ ልክ አይታት እንደማታቆቅ መጀመሪያ ላውራት አንተማ ሄደህ ጠይቃል ላ ናየውዬ እንዴ ነሽ የኔ ፍቅር አለን እንዴ ነሽ በጣም ደስ ብሎኛለች የኔናት ስላየሁሽ ማርያምን በጣም ነው ደስ ያለኝ ቆይና አሁን እየተዋውራት አንዴ ጠብቀን እሱስ አትጠብቀን አንዴ በጣም አምሮብሻል፣ ቆንጅዬ ሆነሻል። ማርያም ከበፊቱ በደንብ ደግሞ ቆንጆ ሆነሻል። ምናምን ብቻ አሪፍ ላይ ነሻል። ማንም ያስገባው ነው። ምን ብዬ እንደማወራ እንኳን፣ አይን እንዳይን አታያየ ለሚባለው ምን ይባላል እንኳን እንዲህ ተያየ። እንኳን ለዚህ አበቃል። አማርኛውን እንገናኝ። እንኳን ለዚህ አበቃል አበቃል ወይ ናዮ? የዛሬ ዓመት እኮ እንዲህ እኮ ያች አልጣለሁ። ይሄ ምን ድሬ ዶኛ አታስተውሽም? እንዲሁ አገባብ፣ እንዲሁ አገባብ፣ እንዲህ እና እንዲህ። የአንተ ሀገር ውስጥ ሆነ እኔም ከሀገር ውጭ ያለሁት እንዲህ አላልኩም። ሀገር ውስጥ ሆነ ነው እንደ ይሄ ሁሉ ጉድ የምታወራው ከሀገር ውስጥ። ይሄ እንኳን ና ቀን ኖ ሀብትዬ፣ እንኳን በሰላም መጣ የእኔ ወንድም። ሰላም ነው። ኦ በዚህኛው ስርክ ለማ ጋይስ በዚህኛው ስርክ ሰላም ብያለሁ ጋይሶች፣ ሌትስ ጎ ሁላችሁም፣ ኤቭሪባዲ ታፕ ዘ ስክሪን። እኔ እና ናይ ሆነን ምን ነው ነው? ሁለታችሁ ምን ልቀጠቅጡ ነው እንዴ? ምን ምናልባት ናዮ ጌም ስንጀምር ያለው ነገር ትንሽ ስለሚያስፈራ ብንፈወዝ ያአንተ ደግሞ ፈሪያት ሴት ለሴት ወንድ ለወንድ እዛው ሁኑ። አይ ግን በስርዓት ነው። እኔ ቅጣቱ ምናምን ይህ የማረ አምር እስቲ ተአምር